የተወደዳቸው የእግዚአብሔር ቃል ንባብ ቤተሰቦቻችን መስከረም አንድ የጀመርነው ከዘፍጥረት አንድ የእግዚአብሔርን ቃል ማንበብ እስከ ጳጉሜ አምስት ለስ ራእይ ሀያ ሁለት ለመሄድ ጉዞ እያደረግ ነው። የዘፍጥረት መጽሐፍን ትናንትና እግዚአብሔር እርቶን ጨርሰናል። ዛሬ በ17ኛ ቀናችን ዘፀአትን እንጀምራለን። አብረን የእግዚአብሔርን ቃል እናንበብ። ዘፀአት ምዕራፍ አንድን በጌታ በኢየሱስ ስም አነበዋለሁ። ዘፀአት ምዕራፍ አንድ ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስሞች እነዚህ ናቸው፤ ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡ ሰዎች ሁሉ ሰባ ነፍሶች ነበሩ፤ ዮሴፍም አስቀድሞ በግብፅ ነበረ። ዮሴፍም ሞተ፣ ወንድሞቹም፣ ያ ትውልድ ሁሉ። የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙም፣ እጅግም ጸኑ፣ ምድሪቱም በእነርሱ ተሞላች። በግብፅ ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ በዝተዋል በርትተውማል። እንዳይበዙ ሰልፍን በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን፣ ከምድሪቱ እንዳይወጡ ኑ እንጠበብባቸው አለ። በብርቱ ስራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምህንና ራምሴን ጽኑ ከተሞችን አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ። እጅግም ጸኑ ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበረ ግብፃውያን የእስራኤልን ልጆች በመከራ ገዟቸው በጽኑ ስራ በጭቃ በጡብም በእርሻ ስራ ሁሉ በመከራም በሚያሰሯቸው ስራ ሁሉ ህይወታቸውን ያስመረሯቸው ነበረ የግብፅም ንጉስ አንዲቱ ሲፓራ ሁለተኛይቱም ፉሃ የሚባሉ የዕብራውያንን አዋላጆች እንዲህ ብሎ ተናገረ እናንተ የዕብራውያንን ሴቶች ስታዋልዱ ለመውለድም እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በህይወት ትኖር። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉስም እንዳዘዛቸው አላደረጉም፣ ወንዶችን ህፃናትም አዳኗቸው። የግብፅ ንጉስም አዋላጆችን ጠርቶ ለምን እንዲህ አደረጋችሁ? ወንዶችንስ ህፃናት ለምን አዳናችሁ? አላቸው። አዋላጆችን ፈርዖንን የብራውያን ሴቶች እንደ ግብፅ ሴቶች ስላልሆኑ እነርሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆች መልካም አደረገላቸው። ህዝቡን በዛ እጅግም ፀና። እንዲህም ሆነ፣ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴት ልጅ ሁሉ ግን በህይወት አድኗት ብሎ ህዝቡን አዘዘ። ምዕራፍ ሁለት፣ ከሌዊ ወገን አንድ ሰው ሄዶ የሌዊን ልጅ አገባ። ሴቲቱም ፀነሰች፣ ወንድ ልጅም ወለደች። መልካምም እንደሆነ ባየች ጊዜ ሶስት ወር ሸሸገችው። ደግሞ ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለእርሱ ወስዳ ዝፍትና ቅጥራን ለቀለቀችው፣ ሕፃኑንም አኖረችበት፣ በወንዝም ዳር ባለ በቄጠማ ውስጥ አስቀመጠችው። እህቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበረ። የፈርዖን ልጅ ልትታጠብ ወደ ወንዝ ወረደች፣ ደንገጡሮቿን በወንዝ ዳር ይሄዱ ነበረ። ሳጥኑንም በቄጠማ ውስጥ አየች፣ ደንገጡሯንም ልካ አስመጣችው። በከፈተችው ጊዜ ሕፃኑን አየች፣ እነሆም ሕፃኑ ያለቀስ ነበረ። አዘነችለትም። የከብራውያን ልጆች አንድ ነው አለች። እህቱም ለፈርዖን ልጅ ህፃኑን ታጠባልሽ ዘንድ ሄጄ የምታጠባ ሴት ከብራውያን ሴቶች ልጥራልሽን? አለቻት። የፈርዖንም ልጅ ሂጂ አለቻት። ብላቴናይቱም ሄዳ የህፃኑን እናት ጠራች። የፈርዖንም ልጅ ይህን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ህፃኑን ወስዳ አጠባቸው። ህፃኑን ማደገ፣ ወደ ፈርዖንም ልጅ ዘንድ አመጣቸው፣ ለእርሷም ልጅ ሆነላት እኔም ከውሃ አውጥቼዋለሁና ስትል ስሙን ሙሴ ያጠራቸው። በዚያም ወራት እንዲህ ሆነ። ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ፣ የሥራቸውንም መከራ ተመለከተ። የግብፅም ሰው የወንድሞቹን የዕብራውያንን ሰው ሲመታ አየ። ወዲህና ወዲያም ተመለከተ፣ ማንንም አላየም፣ ግብፃዊውንም ገደለ፣ በአሸዋ ውስጥም ሸሸገው። በሁለተኛውም ቀን ወጣ፣ ሁለቱም የዕብራውያን ሰዎች ሲጣሉ አየ። በዳዩንም ለምን ባልንጀራህን ትመተዋለህ? አለው ያም በእኛ ላይ አንተን አለቃ ወይስ ዳኛ ማን አደረገ? ወይስ ግብፃዊን እንደገደልከው ልትገድለን ትሻለህን? አለው። ሙሴም በእውነት ይህ ነገር ታውቋል ብሎ ፈራ። ፈርዖንም ይህን ነገር በሰማ ጊዜ ሙሴን ሊገድለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ፣ በምድያም ምድር ተቀመጠ። በውሃም ጉድጓድ አጠገብ አረፈ። ለምድያምም ካህን ሰባት ሴቶች ልጆች ነበሩት። እነርሱም መጥተው ውሃ ቀዱ፣ የአባታቸውንም በጎች ሊያጠጡ የውሃውን ገንዳ ሞሉ። እረኞችም መጥተው ገፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውን አጠጣላቸው። ወደ አባታቸውም ወደ ራጎይልን በመጡ ጊዜ ስለምን ዛሬ ፈጠናችሁ መጣችሁ? አላቸው። እነርሱም አንድ የግብፅ ሰው ከእረኞች እጅ አዳነን፣ ደሞም ቀዳልን፣ በጎቻችንንም አጠጣ አሉ። ልጆቹንም እርሱ ወዴት ነው? ለምንስ ያንን ሰው ተዋችሁት? ጥሩት፣ እንጀራ ይብላ አላቸው። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ሲፓራን ለሙሴ ሚስት ትሆነው ዘንድ ሰጠው። ወንድ ልጅም ወለደች። በሌላ ምድር መጻተኛ ነኝ ሲል ስሙን ጌርሳም ብሎ ጠራ። ከዚያም ከብዙ ቀን በኋላ እንዲሆነ የግብፅ ንጉስ ሞተ። የእስራኤል ልጆች ከባርነት የተነሳ አለቀሱ፣ ጮሁም። ስለ ባርነታቸው ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም የልቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤልን ልጆች አየ። እግዚአብሔርም በእነርሱ ያለውን ነገር አወቀ። ምዕራፍ ሦስት ሙሴም የዮቶርን የአማቱን የምድያንን ካህን በጎች ይጠብቅ ነበረ። ወደ ምድረ በዳ ዳርቻን በጎቹን ነዳ፣ ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርን መልአክ በእሳት ነበልባል በእሾ ቁጥቋጦ መካከል ታየው። እነሆን ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልያ አለ። እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየው፣ ከአስገባሪቻቸውም የተነሳ ጩኸታቸውን ሰማው፣ ስቃያቸውንም አውቅ ያለው ከግብፃውያን እጅ አድናቸው ዘንድ ከዚያችም ሀገር ወተትና ማር ወደምታፈሰው ሀገር ወደ ሰፊቱና ወደ መልካሚቱ ሀገር ወደ ከነአናውያን፣ ወደ ኬጥያውያን፣ ወደ አሞራውያንም፣ ወደ ፌሩዛውያንም፣ ወደ ኤውያውያንም፣ ወደ ኢያቡሳውያንም ስፍራ አወጣቸው ዘንድ ወረድኩ አሁንም እነሆ የእስራኤል ልጆች ወት ወደ እኔ ወጣ ግብጻውያንም የሚያደርጉባቸውን የሚያደርጉባቸው ግፍ ደግሞ አየሁ አሁንም እና ህዝቤን የእስራኤልን ልጆች ከግብጽ ታወጣ ዘንድ ወደ ፈርዖን እልክሃለሁ ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልን ልጆች ከግብጽ የማወጣ እኔ ማን ነኝ አለ እርሱም በእውነት እኔ ከአንተ ጋር እሆናለሁ እኔም እንደላኩህ ይህ ምልክት ነው ህዝቡን ከግብጽ ባወጣህ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለው። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩም ጊዜ ሰሙ ማነው ባሉኝ ጊዜ ምን እላቸዋለሁ አለው። እግዚአብሔር ሙሴን ያለና የሚኖር እኔ ነኝ አለው። እንዲህም ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ፣ አለው። እግዚአብሔርም ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻቸው የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ እግዚአብሔር ወደ እናንተ ላከኝ። ይህ የዘለ ዓለሙ ስሜ ነው፣ እስከ ልጅ ልጅ ድረስም መታሰቢያ ይህ ነው። ሂድ የእስራኤልን ሽማግሌዎች ሰብስብ። እግዚአብሔር የአባቶቻችሁ አምላክ የአብርሃም የኢሳቅ የያዕቆብ አምላክ መጎብኘትን ጎበኘኋችሁ በግብጽ የሚደረግባችሁን አየው። ከግብጽ መከራ ወደ ከነዓናውያን ወደ ኬጣውያን ወደ አሞራውያን ወደ ፌሩዛውያን ወደ ኤዊያውያን ወደ ኢያቡሳውያን አገር ወተትና ማር ወደምታፈስ አገር አወጣችኋለሁ አልኩ ብሎ ተገለጠልኝ በላቸው። እነርሱ ቃልህን ይሰማሉ። አንተና የእስራኤል ሽማግሌዎች ወደ ግብጽ ንጉሥ ትገባላችሁ የዕብራውያን አምላክ እግዚአብሔር ተገለጠልን። አሁንም ለአምላካችን ለእግዚአብሔር እንሰዋ ዘንድ የሦስት ቀን መንገድ በምድረ በዳ እንሂድ ትሉታላችሁ። ነገር ግን በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብፅ ንጉሥ እንደማይፈቅድላችሁ እኔ አውቃለሁ። እኔም እጄን ዘረጋለሁ፣ በማደርግባቸውም ተአምራት ሁሉ ግብፅን እመታለሁ። ከዚያ በኋላ ይለቃችኋል። በግብፃውያን ፊት ለዚህ ሕዝብ ሞገስን እሰጣለሁ። እንዲህም ይሆናል፣ በሄዳችሁ ጊዜ ባዶ እጃችሁም አትሄዱም። ነገር ግን እያንዳንዲቱ ሴት ከጎረቤቷ በቤቷም ካለችው ሴት የብር ዕቃ የወርቅ ዕቃ ልብስም ልብስን ትለምናለች። በወንዶችና በሴቶች ልጆቻችሁ ላይ ታደርጉታላችሁ፣ ግብፃውያንንም ትበዘብዛላችሁ። ምዕራፍ አራት ሙሴም መለሰ፣ እነሆ አያምኑኝም፣ ቃሌንም አይሰሙ፣ እግዚአብሔር ከቶ አልተገለጸልህም ይሉኛል አለ። እግዚአብሔርም ይህች በእጅ ያለችው ምንድን ናት? አለው። እርሱም በትር ናት አለ። ወደ መሬት ጣላት አለው። እርሱም በመሬት ጣላት፣ እባብም ሆነች። ሙሴም ከእርሶ አሸሸ። እግዚአብሔር ሙሴን የአባቶቻችሁ አምላክ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እግዚአብሔር እንደተገለጠልህ እንዲያምኑ እጅህን ዘርግተህ ጅራቷን ያዝ አለው። እጁንም ዘርግቶ የያዛት በእጁም ውስጥ በትር ሆነች። እግዚአብሔርም ደግሞ እጅህን ወደ ብብትህ አግባ አለው። እጁንም ወደ ብብቱ አገባ፣ ባወጣትም ጊዜ እነሆ እጁ እንደበረዶ ለምጽ ሆነች። እርሱም እጅህን ወደ ብብትህ መልስ አለው። እጁንም ወደ ብብቱ መልሳት፣ ከብብቱም ባወጣት ጊዜ እነሆ ተመልሳ ገላውን መሰለች።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 እግዚአብሔርም የሰውን አፍ የፈጠረ ማን ነው ዲዳስ ደንቆሮስ የሚያይሰውር ስ ያደረገ ማን ነው እኔ እግዚአብሔር አይደለሁምን እንግዲህ አሁን ሄድ እኔም ከአፍ ጋር እሆናለው የምትናገረውንም አስተምርሃለሁ አለ እርሱም ጌታ ሆይ በምትልከው ሰው እጅ ትልክ ዘንድ እለምንሃለሁ አለ እርሱም ጌታ ሆይ በምትልከው ሰው እጅ ትልክ ዘንድ እለምንሃለሁ አለ እግዚአብሔርም ቁጣ በሙሴ ላይ ነደደ እንዲህም አለ ሌዋዊ ወንድምህ አሮናል አይደለምን እርሱ ደህና እንዲናገር አውቃለሁ። እነሆም ደግሞ ሊገናኘህ ይመጣል፣ ባየህም ጊዜ በልቡ ደስ ይለዋል። አንተም ትናገረዋለህ፣ ቃሉንም ባፉ ታደርጋለህ። እኔ ከአፍህና ከአፉ ጋር ሆናለሁ፣ የምታደርጉትንም አስተምራችኋለሁ። እርሱ ስለ አንተ ከሕዝቡ ጋር ይናገራል፣ እንዲህም ይሆናል፣ እሱ አፍ ይሆነሃል፣ አንተም በእግዚአብሔር ፈንታ ትሆነለታለህ። ይችንም ተአምራት የምታደርግባትን በትር በእጅህ ይዛሃት ሂድ ሙሴም ሄደ፣ ወደ አማቱም ወደ ዮቶር ተመለሰ። እስከዛሬም በሕይወት እንዳሉ አይ ዘንድ ተመልሼ ወደ ግብፅ ወደ ወንድሞቼ ል ይሄዳሉ። ዮቶርም ሙሴን በሰላም ይሄዳለ። እግዚአብሔርም ሙሴን በምድያም ነፍስን የሚሸት ሰዎች ሁሉ ሞተዋልና ተመልሰ ወደ ግብፅ ይሄዳ አለው። ሙሴ ሚስቱንና ልጆቹን ወሰደ፣ ባህያ ላይ ማስቀመጣቸው፣ ወደ ግብፅም አገር ተመለሰ። ሙሴም እግዚአብሔርን ሙሴም እግዚአብሔርን በትር ይዞ ሄደ። እግዚአብሔር ሙሴን አለው፣ ወደ ግብፅ ስትመለስ በእጅህ ያደረግኩትን ተአምራት ሁሉ በፈርዖን ፊት ታደርገው ዘንድ ተመልከት። እኔ ግን ልቡን አጸናዋለሁ፣ ህዝቡንም አይለቅም። ፈርዖንንም እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው። ይገዛልኝ ዘንድ ልጄን ልቀቅ አልኩህ፣ አንተም ትለቀው ዘንድ እምቢ አልክ። እነሆ እኔ የበኩር ልጅህን እገድልሃለሁ ትለዋለ። እንዲህም ሆነ፣ በመንገድ ላይ ባደረበት ስፍራ እግዚአብሔር ተገናኘ፣ ሊገድለውን ፈለገ። ሲፓራ ሚስቱ ባልጩት ወሰደች የልጇንም ሸለፈት ገረዘች ወደ እግሩም ጣለችው። አንተ ለኔ የደሙ ሽራነህ አለች። ከእርሱም ፈቀቅ አለ። የዚያን ጊዜ ስለ ግርዛቱ አንተ የደሙ ሽራነህ አለች። እግዚአብሔርም አሮንን ሄደ በምድረ በዳ ሙሴን ተገናኘው አለው። ሄዶም በእግዚአብሔር ተራራ ተገናኘው ሳሞም። ሙሴም እግዚአብሔር በእርሱ ዘንድ የላከውን ቃል ሁሉ ያዘዘውንም ተአምራት ሁሉ ለአሮን ተናገረው። ሙሴና አሮንም ሄዱ፣ የእስራኤልን ልጆች ሽማግሌዎችን ሁሉ ሰበሰቡ። አሮንም እግዚአብሔር ለሙሴ የነገረውን ቃል ሁሉ ተናገረ፣ ተአምራቱንም በሕዝቡ ፊት አደረገ። ሕዝቡም አመኑ። እግዚአብሔርም የእስራኤልን ልጆች እንደጎበኘ፣ ጭንቀታቸውንም እንዳየ በሰሙ ጊዜ አጎነበሱ ሰገዱም ይላል። እንግዲህ አስራ ሰባተኛ ቀናችን ላይ ዘፀአትን ጀምረናል። ደግሞ በጥልቀት የእግዚአብሔርን ቃል መወያየት የምትፈልጉ፣ ጸጋን መከፋፈል የምትፈልጉ ካላችሁ በቲክቶክ እና በቴሌግራም ሁልጊዜ ከምሽቱ 3 ሰዓት ላይ የላይቭ ስርጭት ስላለ እዛ ላይ መጥታችሁ ጆይን ልታደርጉን ገብዛችኋለሁኝ። ጸጋ ይብዛላችሁ።